ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴናችሁልኝ? ደህና ናችሁ ወይ? ኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ተስፋ አድርግ ያለው እኔ ቀ የበዛ ሰላም ለእናንተም ይብዛላችሁ እያልኩ ዛሬ ከች ብያለው ማለት ነው። እንዴናችሁልኝ? ቤተሰቦቼ ደህና ናችሁልኝ ወይ? አለው ኔ ፈጣሪ የተመሰገነ ይሁን። እኔ የበዛ ሰላም ለእናንተም ይብዛላችሁ እያላችሁበት ቦታ ፈጣሪ ይጠብቃችሁ። ሰላማችሁ ይብዛልኝ ሰላማችሁ ይብዛልኝ፣ በያላችሁበት ቦታ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እኔ አንድ ግራ የገባኝ ነገር ቢኖር ማለት ነው እቺ ነፃነት የምትባለው የሰው ትዳር ላይ ገብታ ሂጂ አትጂ የምትባልበት ምንድነው? እንደዚህ ሞራል ሰቷት ልቧድ እንዳና አድርጎ እንደዚህ ድርቅ ብላ የሰው ሕይወት ለመበድበት ሰዎቹን በቃ የማይሆን ነገር ውስጥ ለመዝገባት እንደዚህ እቅዳ የተነሳችበት ሚኪናቷ ሊገባኝ አልቻለም። ምን እንዴ ምን እንደዚህ በቃ እንዴ ነው ቆይ እኔ አንድ ግራ የገባኝ ነገር ባለትዳር መሆኑን እየያየች ምንድ ነው ባለትዳር ወንድ ላይ መንጠልጠል እንዴ! በጣም በዛ። አሁን እውነት በጣም ነው የሚያስጠላ ማለት ነው። በጣም ነው የሚያስጠላ እንደዚህ አይነት ድርጊት በጣም ነው የሚያስጠላ። እውነት ሴትነትሽን ብታከብሪ ጥሩ ነው። እንዴት ነው አንድ ሴት ባለትዳር መሆኑ ወንድ እየያየች እንዴት ነው የምትንጠለጠልበት? ኧረ ጉድ ነው። ምን አይነት ጊዜ ላይ ነው የደረስ ነው? ኧረ በጣም ነው የሚያስጠላ። ክብርሽን ብትጠይ ብትጠብቂ በጣም ነው ደስ የሚለው ማለት ነው። እውነት ለመናገር በጣም ነው የሚያስጠላ ማለት ነው። እና ሲጀምር ደግሞ አብርሃም ደግሞ አንቴ ራስህ ማለት ነው የሆነ ችግር አለብክ ማለት ነው። ልጅታ እንሄድ ጭራሽ ይዛትል ታጀራይንድ ስትል እኔ አለ ሌላ ጊዜ እመጣለሁ። አንችም ሌላ ጊዜ ምን ማለት ነው? ይሄ እንዲህ ትዳር እኮ ነው የያዝከው። ጨዋታ እኮ አደለም የያዝከው፣ ወይስ ቃ ጨዋታ እኮ አደለም የያዝከው። ሩተን እኮ ያገባ ማንም እኮ ሽጉጥ ደቅ ነው ብቶ አደለም እኮ ያገባ። በራስክ እኮ ፈልጌ እኮ ነው ያገባት ማለት ነው። ፈልገሃት ነው ያገባት እንጂ፣ ግንባርህ ላይ ሽጉጥ ደቅና በግድ አግባኝ አላለችህም እኮ። ምን ነው ይሄ? እንዴ ለሴት አዛኝ እየተባለ አንዱ ሴት እየበደሉ አንድ ሴት ሴት ላይ እየደረቡ ምን አይነት ስራ ነው? በጣም ነው የሚያስጠላው፣ እንደዚህ አይነት ድርጊት በጣም ነው የሚያስጠላ፣ በጣም ነው የሚቀፈው ማለት ነው። ከአንድ ባለ ትዳር የማይጠበቀው ነገር በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። ፈጣሪ መስተዋሉን ስትክ በጣም ነው የሚያስጠላ፣ የሚያናድደው ማለት ነው። ምን አይነት ነው ይሄ? ምን ምሉት ነው ይሄ? ለማውራት ራሱ እያስጠላል ይሄ ማለት ነው። እንኳን ለመስማትም ለማውራትም በጣም ነው የሚያስጠላው። እዛ የአንተ ልጅ እርጉዞና እሷ ቤት ውስጥ ስንቱን ነገር ትጨናነቃለች፣ ሰው በሚያስፈልጋት ሰዓት፣ በምትደሰትበት ሰዓት ማለት ነው። አንተ ግን እዚ ከእሷ ጋር ትተሻሻለ ወይ ሂዲ ሂጅ አትጂ እያልክ እሷንትን ለማመጣት አለ ማለት ነው ባለትዳር ሆነ ሌላ ሴት ማለማመጥ ሌላ ሴት እንዲሁኝ ይጂ አትጂ ብሎ ከሌላ ሴት ጋር ሌላ ታምር መፍጠር ምን የሚለው አማረኛ ነው ቆይ እስኪ ምንድን ነው ግራ ነው የሚያጋባው አረ በጣም ነው የሚያስጠላ በጣም ነው የሚያስጠላ ያንተ የባሰ የባሰ ደግሞ የእሷ የባሰ እንዴኑ አንድ ባለትዳር ወንድ ላይ ተንጠልጥሎ ሰው አብረን ካደ ነው ከኔ ጋ ካለንክ ከአንተ ጋ ካለንኩ ምን አይነት ነው ይሄ? ምን አይነት አይነ ውጣ ጊዜ ላይ ነው የደረስ ነው? ምን አይነት ጉድ ነው ይሄ? ምን አይነት ታምር ነው ይሄ እያመጣችሁብን? ያላችሁት ምንድን ነው የምንማረው የኛ? አሁን አንዷ ሴት ሌላ ባለትዳር ሴት ላይ እንድትንጠለጠል፣ እንደገና ደግሞ ወንዱም ደግሞ ሚስቱን ትቶ ሌላ ሴት ጋ እንደሚጨማለቅ ምንድን ነው የምናየው? ቆየኛ ራሳችን ከተጋባችሁ ራሱ አንድ ሁለት ወር ሞላችሁ እንዴ? አረ በእናታችሁ፣ አረ በጣም ነው የሚያስጠላ። አረ እዛ አረጋጉ እንዴ! ምን ነው በጣም በዛ። ነጻነት በዛ እጅ እጃ ላይ አሁን የምታደርጉት ነገር ሁሉ ማለት ነው፣ በጣም ነው የሚያስጠላ። እኔ በመሀል ያሳዘነችኝ ሩታ ናት ማለት ነው። ደስተኛ መሆን ባለችበት ሰዓት የማይሆን ነገር ውስጥ ገብታ የራሷን መጨናነቅ ሌላ ታእምር ውስጥ ሆና ሌላ ጣጣ ውስጥ ያስካተታችኋት ማለት ነው። እሷ ራሷ አሁን የምትጨናነቀው ራሷን የመማት ትችልበት ሰዓት፣ እናንተ ሌላ ታሪክ። ኧረ ነጻነት እንደ ወደ ራስሽ ተመለሽ፣ ተይተይተይ ግድ የለሽ፣ ወደ ራስሽ ተመለሽ። ሴት ነሽ እና ነገ ምን እንደሚያጋጥምሽ አታቂም፣ ምን አይነት ህይወት እንደሚጠብቅሽ አታቂም። እንደገና ደግሞ ሴት ልጅ ነሽ እና ለሴት ልጅ አስቢ። አግብታለች ዓይንሽ እየያየኝ ነው። እንግዲህ የተጋቡ በህዝብ ፊት ነው የተጋቡት። እንዴት ነው ትዳራችሁ ውሸት ነው እየተባለ? ሰው እንደዚህ ድርቅ ብሎ የሌላ ተዓምር ይፈጥራል። ትዳራቸው ውሸት ነው፣ አብራ ባልና ሚስት አይደላችሁም እንዴ? ከባለቤቱ ያወቀ ቡዳ ነው ትላለች እናቴ። ቆይ አንቺ ስለነሱ መሀል ገብተሽ የተጋቡ ሰዎች እንግዲህ እልል ብለው ህዝቡ የዳረ ሰዎች አንቺ ደግሞ እዚህ ትዳራችሁ ውሸት ነው ውሸት አልተጋባችሁም። አረ ምንድን አረ ከየት ወዴት ነው አረ ምንድን ነው የመጣ? እንዴ ምን ነው አንቺ ከአብርሃም ውጪ ወንድ የለም እንዴ? ባለትዳር ወንድ ላይ ተንጠልጥለሽ እዚህ ልጁቷንም የምታሰቃይ ልጁቷንም ጭንቅላቷን የምትበጠብጭ ምን ምን ነው ምን ነው? ትንሽ አሳበሳብ ብታደርጊ ራስሽን ብታረጋጊ መልካም ይኮን። በጣም ነው የሚያስጠላ፣ እውነት በጣም ማለት ነው እያቅለሸልሽ አልቀመስጠላቶም አልፎ ማለት ነው። በጣም ነው የሚያስጠላ አስተሳሰባቸው አያምርም፣ ንግግራቸው አያምርም፣ የምታመጡት አያምርም። ምን ነው እንደዚህ ተለጣጥፈሽ ቀረች ነጽዬ፣ ምን ነው አራ፣ ተይ፣ ተይ፣ ተይ። ሴት ልጅ ነሽ፣ ክብርሽን ጠብቂ። ወንድ ልጅ ለምንሽ እንጂ አንቺ አትለምኚ። ምን ነው ወርድሽ ገና ለዛውን ባለትዳር ባለትዳር ወንድ ከእኔ ጋ ካለርክ ካንቴ ጋ ካለሆን፣ አረ ጉድን አለት ለገሌ ሰው። ምን አይነት ነው ምን አይነት ጊዜ ላይ ነው የደረስ ነው እንዴ? ምነው ኢትዮጵያ ውጥ ከአብራም ውጭ ወንድ የለም አሉሽ እንዴ? ባለትዳር ወንድ ላይ ተንጠልጥለሽ ልጁታንም ሰላም አትንሽ። እባክሽ እባክሽ፣ ወደመጣሽ በተመለሽ ልጅታንም ሰላም ትንሽ። ሰላም ስጫትለ ልጁታ ማለት ነው። በጣም ነው የሚያስጠላ። እውነት ለመናገር በጣም ነው የሚቀፋው ማለት ነው እያደረግሽ ያለ በጣም